ኢትዮጵያ ንግድ ባንክ ከ80 ዓመታት በላይ የዘለቀ ታሪክ ያለው አንጋፋ ባንክ ነው። በባንክ ኢንዱስትሪው ታዲያ ከ80 ዓመታት በላይ ሲሰራ ከወረቀት ስራዎች ወይ ደግሞ ከማኑዋል ስራዎች ጀምሮ ዘመኑ የደረሰበትን የዲጂታል ባንኪንግ ስራዎች በመስራት ላይ ይገኛል። በዚህ ከ80 ዓመታት በላይ ሂደት ውስጥ ከወረቀት ስራዎች እስካሁኑ ያሉ ሰነዶች በምን መልክ ያደራጃል፣ በምን መልክ ወደ ጥቅም ይቀይራል፣ በመመልከስ ያስቀመጣቸዋል? የሚለው ደግሞ ማየት አስፈላጊ ነው። የሥራ ኃላፊዎችና ባለሙያዎች ደግሞ ማብራሪያ ይሰጡናል። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። እናንተ ጋር የተገኘ ነው። ሰላም ነው። ሰላም ነው። ለምን ነው ከወረቀት ስራዎች ወይ ደግሞ ከማኑዋል ስራዎች ተነስቶ አሁን ዘመኑ የደረሰበት የዲጂታል ስርዓት በመጠቀም መረጃዎችን ያደራጃል፣ ይሰንዳል። ለመሆኑ ከየት ተነስቶ የደረሰ ለሚለውን ለማየትና ለተመልካቾችን ለማድረስ ነው የመጣ ነውና፣ በእናንተ በኩል ያለውን ልታሳዩ እነዚህ የተገኘ ነው። በጣም አመሰግናለሁ። እንኳን ደህና መጣችሁ። የኢትዮጵያ ንግድ ባንክ ከተመሰረተ በሄደው ጉዞ ውስጥ የደንበኞቻችንን በዋናነት የደንበኞቻችንን ዶክመንት ወይም መረጃ በተመለከተ ከባንካችን የተለያዩ የስራ ክፍሎች ከዲቪዥኖች፣ ከሪጅኖች፣ እንዲሁም ከዲስትሪክቶች እና ከቅርንጫፎች ከዋና መስሪያ ቤት የተለያዩ የስራ ክፍሎች ይረከብና ያደራጃል። ካደራጀ በኋላ እነዚህን ዶክመንቶች በተለያየ ዲሲፕሊን ያደራጃቸው እና በሚያስፈልጉበት ወይም ደግሞ የተለያየ ጥያቄ በሚቀርብበት ጊዜ ከደንበኞች ለሚቀርቡትን ጥያቄዎች ዶክመንቶችን በማቅረብ ደንበኞቻችንን በማገዝ ይገኛል። የባንክ ዶክመንት ማለት ለባንካችን ደንበኛ ማለት ዋናው ነው። ስለዚህ ባንካችን የደንበኞችን ገንዘባቸውን ብቻ አይደለም የሚያስቀምጥ መረጃቸውን፣ ዶክመንቶቻቸውን ምስጢሩን በጠበቀ መንገድ እጅግ በተጠበቀ ሁኔታ ውስጥ ነው የሚጠብቀው። እነዚህን በማደራጀት ትልቅ ወጪ አውጥቶ ለደንበኞች በማገዝ ላይ ይገኛል ማለት ነው። ታማኝነቱ ገንዘብን በማስቀመጥ ብቻ አይደለም፣ ወርቅ በማስቀመጥ ብቻ አይደለም፣ የደንበኞቻችንን ዶክመንቶቻችን መረጃዎቻችንን በማስቀመጥ ላይ ይገኛል። ሰነዶች እናገኝ ቢባል ለምሳሌ ከመቼ ጊዜ ጀምሮ ከ1947 ጀምሮ የ50 የ60 ዓመትም አግባብ ያለው ጥያቄ ከመጣ እኛ የተለያዩ ቦታዎች ላይ ኦልሞስት ወደ ሰባት ቦታ ነው አርካይቭ ያለን በእነዚህ አርካይቦቻችን የሚገኙ ዶክመንቶች ጥያቄዎች አግባብ ባለው መንገድ በሚመጣበት ጊዜ እኛ ኤክሴል ላይ መዝግበን በተለያዩ ፎርማቶች መዝግበን ስላለን የትኛው ዲክሽን ሸልፍ ላይ የትኛው አርካይቭ እንዳለ ስለምናውቅ ወዲያው እነዚህም በቀላሉ አውጥተን መልስ መስጠት እንችላለን ማለት ነው። እንደው ካነሳነው አይቀር አርካይቭ ሲባል ብዙ ነገሮችን ነው አከማቸት የሚይዘው፣ ለማከማቸትም ወጪም እንዳለ ሆነው ጠቀሜታው ደግሞ ብዙ ነገሮች ይኖሩታልና ከጠቀሜታው አንጻር ይሄንን አርካይቭ ወይ ደግሞ የነበሩ ሰነዶች ተደራጅተው መቀመጣቸው ከወጪ ቁጠባ ለባንኩ ካለው ጠቀሜታ አንጻር ለሀገሪቱ ታሪክም ከመሰነድ አንጻር ያላቸው ጠቀሜታ እስኪገለጹልን። ዓለም አቀፍ ባንክ ለመሆን እየሄደ ያለ ባንክ ማኑዋል ዶክመንት ይዞ መቀጠል አይችልም። ዘመናዊ ባንክ ለመሆን ተወዳዳሪ ባንክ ለመሆን፣ የመሪነቱን ሚና ለማስቀጠል ምን ያደረገው ኢዲአርኤምኤስ የሚባል ፕሮጀክት ተግባር ጀመረ። ኢዲአርኤምኤስ ማለት ኤንተርፕራይዝ ዶክመንት እንደ ሪከርድ ማኔጅመንት ሲስተም ማለት ነው። ትልቅ ፕሮጀክት አውሶስ አድርጎ ካንዴላ ላብስ ና ከሰር ኮምፒውቲንግ ፔልስ በሚባል ካምፓኒ ሲያሰራ አንድ ፕሮጀክት ውጤታማ ነው የሚባለው መጀመሩ ብቻ አይደለም፣ በዲሲፕሊን መመራቱ ነው። ከተመራ በኋላስ የእውቀት ሽግግር መኖሩ። ያንን የእውቀት ሽግግር ካደረገን በኋላ ወደ ወደኛ አመጣ ነው ማለት ነው። ወደኛ አምጥተን ሀያ ላይ የኢዲአርኤምኤስ ፕሮጀክት እኛው ራሳችን መስራት ጀመረን ማለት ነው። ስለዚህ ከኮስት አንጻር ስታዩው በጣም ይሄ ጠቃሚና ባንኩም የያዘው የትራንስፎርሜሽን እቅድ የሚያግዝ እነውና በሁለት መንገድ ነው ስራዎቻችንን እያከናወን ያለ ነው። አንደኛው የማኑዋል ዶክመንት ማኔጅመንት ሲስተማችን ነው። ሁለተኛው ደግሞ ወደ ዲጂታላይዜሽን እያደረግን ያለ ነው ትራንስፎርሜሽን ነው። አሁን እዚህ ጋር እዚኛው ግቢ ውስጥ ያለው የማኑዋል ዶክመንት ማኔጅመንታችን ወይም አርካይቫችን ምን እንደሚመስል እሱን ባለሙያዎች አሉ፣ ያንን የሚሰሩ እሱን ያሳዩናል። ወደ እነሱ እንሄዳለን። እንደምን አላችሁ እናመሰግናለን። ስምሽን እናስተዋወቀች እስኪ፣ ያለንበት ቦታ ምንድን ነው፣ ምን የሚሰራበት ክፍል ነው የሚለውን እስኪንገርን። እሺ፣ ስሜ ትግስት ሽፈሮ ይባላል። የአርካይቭ ኦፊሰር ነኝ፣ የአርካይቭ ባለሙያ ነኝ። አሁን ያለንበት ቦታ አርካይቭ ክፍላችን ከባንኩ ከተለያዩ የስራ ክፍሎች በስራ ሂደት የሚመነጩ ዶክመንቶችን ተረክቦ የሚያደራጅበት አንዱ ክፍል ነው። ይህም ማለት ባንኩ ከተመሰረተበት ጊዜ ጀምሮ ያሉ ፋይሎችን እዚህ እናገኛለን። ለምሳሌ እዚህ ጋር የምናገኘው ዶክመንት ባንኩ የኢትዮጵያ ንግድ ባንክ ከመባሉ በፊት የኢትዮጵያ መንግስት ባንክ እያለ የተደራጁ የደንበኞች የወጪና ገቢ ደረሰኞች ፓድ ነው። ይሄ ከ1947 ጀምሮ እስከ 1975 የተለያዩ የደንበኞች የወጪ የገቢ ደረሰኞችን የያዘ ሰነድ ነው። ከዛ እንደ ሌላ ምሳሌ ብናይ አሁን እነዚህ ቡኮች የኢትዮጵያ መንግስት ባንክ እያለ የነበሩ የደንበኞች የቁጠባ የተንቀሳቃሽ ሂሳብ ደብተሮች ናቸው። እዚህ በዛ ወቅት የተለያዩ ገቢና ወጪ የተደረገባቸው ብሮች የሚያሳዩ ናቸው። እነዚህ የተለያዩ ትራንዛክሽኖችን የሚያሳዩ የደንበኞች የገቢና የወጪ ደብተሮች ናቸው። ከዛ በተጨማሪም ደግሞ አሁን እዚ ጋር የምናገኘው ከባንካችን ከህግ ክፍል የመጡ ዶክመንቶች ሆነው በከፍተኛ ጥንቃቄ በከፍተኛ ሚስጥራዊነት አውቶራይዝድ የሆነ ሰው ብቻ የሚከፍታቸው ታሽገው የተቀመጡ የህግ ፋይሎች ናቸው ማለት ነው። በሚስጥር የተያዙ ፋይሎች ናቸው ብቻ ነው አክሰስ የሚያደርጋቸው ከ1947 ጊዜ ጀምሮ እስካሁን እስከ ቅርብ ጊዜ ያሉን ሰነዶች በዚህ መልኩ ተደራጅተው በየክፍሎቻችን ይገኛሉ በተጨማሪም በየክፍሎቹ ያሉትን ሰነዶች ሰነዶችና የባንኩን ታሪካዊ ዳራ የሚያሳዩትን ሌሎች ባልደረቦቻችን ጋር አብረን እናያለን እናመሰግናለን እናመሰግናለን። እስኪ ስምህን እና የስራ ኃላፊነትን አስተዋውቀን። እሺ አመሰግናለሁ። ስምህ አንተ ነው? ወንደር ይባላለሁ። የአርካይቭ ኦፊሰር ነኝ። ማስተዋወቅ ድሮ ባንኩ ስጠቀም የነበረው ሲገለገል የነበረባቸው ቁሳቁሶችን ነው። ከነዚ አንዱ ጋሻ ነው። በዚህ ነበር መሳሪያ ከመምጣቱ በፊት ባንካችን የምጠበቀው በዚህ በጋሻ ነበረ። በሁለተኛ ደረጃ ዘመኑ የተሻሻለ ሲመጣ እነዚህ መሳሪያዎችን መጠቀም ጀምረ ማለት ነው እነዚህ መሳሪያዎችን ቆመ ጠብቅ የሚባሉ መሳሪያዎች ናቸው። እነዚህን ስጠቀም ነበረ። ከዛ ደግሞ የለኛው ካስተመሮቹ ደንበኞችን ወረፋ ሲያዝ የነበሩ በነዚህ ኩፖኞች ነበረ። እነዚህ ኩፖኖች ካስተመሮች ይዛሉ ተራቸው በዚህ ልክ ነው የሚጠብቁት ማለት ነው። ኩፍኑ እያንዳንዱ ተራ ቁጥር አለው። በተራ ቁጥሩ ይስተናገዳሉ። ከዛ ባሻገር ሌላ ደግሞ ተጨማሪ እነዚህ ማ ሌላ ቁሶ ኮች ብንት የሚደረጉበት የተለያዩ እንትኖች ድሮ ሲሰሩ የነበሮች ታሪካዊ ዳሮች እነዚህ ሚመስሉ ቅድም ባለሙያዎቻችን እንዳሳዩዋቸው የአርካይቭ የስራ ክፍላችን አንደኛው ከሚይዛቸው ውስጥ የባንካችንን ታሪካዊ ዳራ የሚያሳይ ወይም ኮርፖሬት ሚሞሪ እና ሄሪቴጅ ይይዛል። እዚህ ጋር ደግሞ የምንመለከታቸው የባንካችንን ታሪካዊ ዳራ የሚያሳዩ ፎቶግራፎችን ያደራጅንበት ሁኔታ ነው። ኮመርሻል ባንክ ኦፍ ኢትዮጵያ በሁሉም መስኮች በሁሉም ዘርፍ ተጽዕኖ ቀላል የሚባል አይደለም። ከእነዚህም ውስጥ ኮመርሻል ባንክ ኦፍ ኢትዮጵያ በኢትዮጵያ ውስጥ በክን ህንፃ ጥበብ ላይ የሀገሪቱ አይከን ሆኖ ወይም ዋና ሆኖ የኖረ ባንክ ነው። ለምሳሌ እዚህ ጋር ብንመለከት የአዲስ አበባ ብራንችን እንመለከታለን። እጅግ ተወዳጅ ሆኖ የባንኮች ምልክት የሆነው የአዲስ አበባ ብራንችን ህንፃ እንመለከታለን። አዲስ አበባ ላይ ብቻ አይደለም። በተለያዩ የኢትዮጵያ ክፍሎች እስከ ሁመራ ድረስ በመሄድ ለምሳሌ 19 ሰባዎቹ ላይ ሁመራ ላይ የነበረ ህንፃ ነው የምንመለከተው። እዛ ሄዶ ብራንች ከፍቶ ህንፃ ሰርቶ እንዴት ለማህበረሰቡ አገልግሎት ሲሰጥ ላይ እንደነበረ እንመለከታለን። እዚህ ጋ ስንመለከት በ19 ሰባዎቹ መጀመሪያ ላይ ይርጋለም ከተማ ላይ ቅርንጫፍ ከፍቶ ህንፃ ገንብቶ ይሰጥበት የነበረው አገልግሎት ይሰጥበት የነበረውን ነገር እንመለከታለን። እዚህ ጋር ስንመለከት የኢትዮጵያ ንግድ ባንክ ፒያሳ አካባቢ ላይ ሲሰራበት የነበረውን እጅግ የሚያምር ህንፃ እንመለከታለን። በመጨረሻም ዛሬ የከተማችን ውበት የሆነው የብዙ ነገር ምልክት የሆነውን አይከንነቱን ያስቀጠለውን የንግድ ባንካችንን ዋና መስሪያ ቤት ህንፃ እንመለከታለን። እንግዲህ ንግድ ባንክ ተጽዕኖ በብዙ መንገድ ነው። ስለዚህ እዚህ ጋር የምንመለከተው በመጠኑ ያሳየነው እንደ ሳምፕል እየተጠቀምንበት ያለ ነው። በርካታ ዶክመንቶች አሉን። የህንፃዎቹን ባንኩ በየከተማዎቹ አገልግሎት በሚሰጥበት በነበረበት ቅርንጫፍ በሚከፍትበት ጊዜ ይገለገልባቸው የነበሩትን ህንፃዎችን እንመለከታለን ማለት ነው። ወደዚህ በምንመጣበት ጊዜም ኢትዮጵያ ንግድ ባንክ በኢትዮጵያውያን ከመመራቱ በፊት በተለያዩ ውጭ ዜጋዎች ይመራ ነበር። እንግዲህ እዚህ ጋር የምንመለከታቸው ፎቶዎችን በምንመለከትበት ጊዜ ከአቶ ተፈራ ደግፌ ቀጥሎ ዛሬ እስካሉት የኢትዮጵያ ንግድ ባንክ ፕሬዝደንታችን እስከ አቶ አቤ ሳኖ ያለውን ሂደት የሚያሳይ ፎቶ ነው። ይሄም በተለያዩ ኢቨንቶች የንግድ ባንክ በተለይ አዲስ አበባ ቅርንጫፍ በንጉሱ ሲከፈት ሲመረቅ የሚያሳይ ነው እና እዚህ ያሉት ፎቶግራፎች በሙሉ የባንኩን ሂደት ፕሬዝደንቶች የመሩትን ህንፃዎችን የሚያሳይ፣ በዚህ መንገድ ደግሞ ታሪካዊ ዳራውን እየሰነድን እያያዝን እንገኛለን ማለት ነው። እያወራን እንደነበረው እና ስናይ እንደነበረው በርካታ አርካይቭ ላይ ያሉትን ዶክመንቶች አይተናል። ባንካችን እያያዛቸው ያለው የባንኩን ታሪካዊ ዳራ የሚያሳዩ ሲጠቀምባቸው የነበሩትን ቁሳቁሶች፣ እንዲሁም ደግሞ ፎቶግራፎችን አይተናል። ቀደም ሲል ያው በማኑዋል ዶክመንቶች ምን ይመስሉ እንደነበረ በአርካይቭ መልክ ነው ስናይ የነበረው። ከዚህ በኋላ ደግሞ ወደ ዲጂታላይዜሽን የሚደረጉ ሂደቶችን የሚያሳዩ ነገሮች ይኖራሉ እና እዛ ላይ የምናያቸው ነገሮች ምንድን ናቸው? ባንካችን እየተገበረ ካለው የትራንስፎርሜሽን እቅድ ጋር የሚሄድ ባንካችን አንደኛው ስትራቴጂ ፒላር ዲጂታላይዜሽን ነው። ተወዳዳሪ ባንክ ለመሆን ዲጂታላይዜሽን ወሳኝ ነው። ያንንም ባንካችን ትልቅ ኢንቨስትመንት አውጥቶ ኢዲአርኤምኤስ የሚባል ፕሮጀክት፣ ኢዲአርኤምኤስ ማለት ኢንተርፕራይዝ ዶክመንት ሪከርድ ማኔጅመንት ሲስተም የሚባል እየተገበረ ይገኛል። ባንካችን ዓለም አቀፍ ባንክ ለመሆን ራዕይ ሰንቆ የሄደ ያለ ባንክ ነው። ተወዳዳሪ ባንክ ለመሆን እንደሚታወቀው በአሁኑ ሰዓት መንግስት ፈቅዶ የውጭ ባንኮች ሁሉ እየገቡ ነው። ይህ ሽግግር ያስፈለገበት ዋናው ምክንያት ማኑዋል ዶክመንት ይዞ ሽግግር ማድረግና ተወዳዳሪ መሆን አይቻልም። ስለዚህ ይሄ ታሳቢ ተደርጎ ወልክ ክላስ ባንክ ወይም ዓለም አቀፍ ባንክ ለመሆን ባንኩ የያዘውን ራይት ሰንቆም ስለያዘም እኛስ ምን እናድርግ ብለን አሰብን። ስለዚህ አሰብንና ይህን እየተገበርን ያለነው ይህን እየተገበርን ያለነው ስራ ወደሚሰራበት ክፍል ሄደን እንጎበኛለን ማለት ነው። እነዚህ ካለዋችሁ እንትኖች አንዱ ማለት ነው አንደኛው ሀብ ነው የሀብ ዋል እሱ አቶ ብሩክ አለማዩ ይባላል እንደ ቅድም እንደነገርኩ ሶስት ሀቦች አሉን ሀብ ስሪ ምን የምንሰራ ክፍላችን ነው የዚህ ሲስተም አድሚ ና ሱፐርቫይዘር ነው እሱ ስለዚህ እዚህ ያለውን ስራ ደግሞ አቶ ብሩክ ያስጎበኛል ማለት ነው አሁን ያለንበት የእናንተ ክፍል ከዚህ ጀምሮ አሁን ካለንበት ቦታ ጀምሮ ምንድን ነው የሚሰራው? ሜሎ እስኪ ንገረን። እኛ አሁን የምንሰራቸው ፋይሎች ሂሳብ መክፈቻ ቅጽ ናቸው። ደንበኛው ወደ ባንኩ ሲመጣ የሚሞላቸው ቅጾች ናቸው። አካውንት ኦፕኒንግ ይባላሉ። እና ይህንን እናደራጀዋለን፣ ለስካን በሚመች መልኩ እናዘጋጃለን ማለት ነው። አሁን ይሄ በዚህ መልክ ለመቀመጥ ምንድን ነው አስፈላጊነቱ? እዚህ ጋር ኮድ ይሰጣቸዋል ለየራሳቸው ኮድ ይሰጣቸዋል። እያንዳንዱ ቦክስ አይደንቲፋይ እንዲደረግ ወይም ማግኘት እንዲቻል ኮድ ይሰጠዋል ማለት ነው። በዚህ መሰረት ስራው ተሰርቶ እስከሚያልቅ ድረስ በዚህ ኮድ ነንበር ይሄዳል ማለት ነው። ስለዚህ ለምሳሌ እኔ እንደ አንድ ደንበኛ የራሴን ፋይል ወይ ራሴ የነበረኝን ከባንኩ ጋር ያለኝን ግንኙነት ፋይል ብፈልግ እናንተ በቀላሉ ማግኘት ትችላላችሁ? አዎ፣ በትክክል በተሰጠው ኮድ ነንበር በቀላሉ ማግኘት እንችላለን። ከዚህ ቀጥሎ ያለውን ስራ ደግሞ ወደዛ ሄደን እናያየዋለን። እዚህ ጋር የምንሰራው ኮዲንግ ነው። እዛ ጋር ደግሞ አታችንግ ይሆናል። እዛ ጋር ደግሞ ሰፓሪት ማስገባት ይሆናል። እዚህ ጋር አንድ የምንሰራቸው ስራዎች ኮድ ይሰጠዋል። እያንዳንዱ አካውንት የተከፈተበት የአንድ ግለሰብ ቅጽ እንዲገኝ አድርገን አይደንቲፊኬሽን ነበር ይሰጣል ማለት ነው። እንዲለይልን አድርገን እንሰጠዋለን ኮድ ማለት ነው። የደንበኛውን ፋይል ብንፈልግ በቀላል ለመድረስ ለማግኘት ይረዳናል። ከየት ብራንች እንደመጣ ስንት ቦክስ እንደሆነ

የተወሰኑ ስራዎች እያየን ነበረና እዚህ የሚደረገው ስራዎች አጠቃላይ ምንድን ናቸው ማለት ይቻላል። ዲጂታላይዝ ዲጂታላይዜሽን ይባላል። ዲጂታላይዝ ነው የምናደርገው፣ ወረቀት የነበሩትን ባንኩን ወደ አንድ ደረጃ ከፍ የሚያደርግ ነገር ነው። ዲጂታላይዝ ነው የምናደርገው። ስለዚህ ዲጂታል አደረገ ማለት ባንኩን በመመልክ ነው የሚጠቅመው። ዲጂታል አንደኛ ነገር የወረቀት ስራዎች የሚባል ባንክ እጅ አይኖርም። እኛ ከገባንበት ጀምሮ በምንሰራው ዲጂታላይዝ ወረቀት ስራ የሚባል አይኖርም። ስለዚህ ሁሉም ምሳሌ አንድ ከስተ የአንድ ከስተመርን ፋይልኛ ስካን አረገን ማለት አንድ ከስተመር ከዚህ ለስራ ድሬዳዋ ቢሄድ ፋይሉን ሄደ አዲስ አበባ ወጣ እንኳን አይባልም። እዛ ድሬዳዋ ባለበት ፋይሉን ቢጠይቅ የትም ቦታ ቢሆን ያለበት ብራንች ፋይሉን ማግኘት ይችላል። ስለዚህ ዲጂታላይዝ ማድረጉ ትልቁ ጥቅሙ እሱ ነው፣ ሁሉንም በአንድ ቦታ ማግኘት እንዲቻል ከአንድ ቋት ሁሉም ፋይሎች አጠቃላይ ያው የኢትዮጵያ ንግድ ባንክ ከወረቀት ስራዎች ወደ ዲጂታል እየተሸጋገረ ነው ያለው። በወረቀት የጀመራቸውን ስራዎች ወደ ዲጂታል ቀይሯቸዋል። የዲጂታል ባንኪንግ ስራዎችም አሉ። በሰነድ ደረጃም ወረቀት ላይ የነበሩ ሰነዶች ዲጂታል እያደረጋቸው ነው እና ባንኩን ዲጂታል ማድረጉ ለባንኩ የሚኖረው ጠቀሜታ ምንድን ነው? አንደኛ ኮስት ሚኒማይዝ የሆነ ለወረቀት የሚወጣ ወጪ ይቀንሳል፣ ትልቁ ነገር። ሁለተኛ የአንድ ግለሰብ አካውንት በየትኛውን ቦታ ማግኘት እንዲቻል ያስደርገው እናመሰግናለን የተለያዩ ቦታዎች እየጎበኘ ና ያለ ነው እና ላይ ያሉ ስራዎችን በተለይ ከፕሪፓሬሽን ጀምሮ እስከ ስካን ድረስ ያለውን ስራ እያየን ነበረ ከዛ በኋላ ያሉ ሂደቶች ምን ይመስላሉ? እስ ከሱ ጀመረች አስረጅ ነው። እሺ፣ አመሰግናለሁ የዚህ ክፍል አድሚን ነኝ። ቀጥሎ ማሳያችሁ ነ ኢንዴክስ ነው። እንዴት ኢንዴክስ እንደምናደርግ እስካን ከተደረገ በኋላ እንዴት አድርገን ኢንዴክስ እንደምናደርግ ነው ማሳያችሁ። እዚህ ጋር ባለው መሰረት በአካውንት ነንበር ነው የምናስገባው። ስለዚህ እሷ ሜን ሊ ስራዋ ምንድን ነው አካውንት ነንበር እያስገባች ዶክመንት ታይፕ እየለየች ማስገባት ነው ማለት ነው። ምንድነው ጥቅሙ በየአካውንት ማስቀመጡ? አዎ፣ በኋላ ከብራንች ላይ አሁን ይህንን ስራ ከጨረስን በኋላ በአካውንት ነበር ነው ይህንን ስፔሲፊካሊ ይህንን ዶክመንት የሚጠሩት እና ለዛ ነው እኛ አሁን በአካውንት ነበር። እዚህ ጋር ሜይንሊ ስራዋ እሷ ምንድን ነው አካውንት ነበር በትክክል ማስገባትና ዶክመንት ታይፕ በትክክል መለየት ነው ማለት ነው። በትክክል እስካን መደረጉን ቼክ ታደርጋለች። እንደገና ደግሞ አካውንት ነበር አሁን ለምሳሌ እዚህ ጋር እንደምታዩት የዚህኛው ከስተመር አፕሊኬሽን ነው አካውንት ነበር የከፈተበት አፕሊኬሽን ነው። እሱን አፕሊኬሽን በአካውንት ነበሩ ታስገባለታለች ማለት ነው። ዶክመንት ታይፕ እየለየች አካውንት ነበር ታስገብታለች። ፋይናል ይሄ ስራው ሲጠናቀቅ ይሄ ዶክመንት የሚገኘው በአካውንት ነበር ነው። ስለዚህ ይህንን አካውንት ነበር በትክክል ማስገባት ነው ማለት ነው። ኢንዴክስ አድርገን ከጨረስን በኋላ ቀጣዩ ስቴፕ የሚሆነው ወደ ቬሪፊኬሽን ነው ማለት ነው። ቅድም ካየናቸው ኢንዴክስ ተደርጎ ፋይሉን በትክክል መግባቱ አለመግባቱን እያየን ነበር እና ከዛ በኋላ ያለውን እዚህ የሚሰራው ነገር ምንድን ነው? እዚህ የሚሰራው ነገር ምንድን ነው? እስካሁን ከተደረገ በኋላ ኢንዴክስ ይደረጋል። ኢንዴክስ ከተደረገ በኋላ ደግሞ ቬሪፋይ ይደረጋል። ኢንዴክሰሮቹ እየሰሩትን ያረጋግጡልናል ማለት ነው። እነሱ እንዴት ነው የሚያረጋግጡት? ያስገቡትን አካውንት ነምበር እያንዳንዱን ፔጅ በመክፈት ስህተት እንዳይኖር የገባውን አካውንት ነምበር ወይም ሂሳብ ቁጥር እያንዳንዱን ዙም እያደረገች ቼክ ማድረግ ነው። እና ዶክመንቱ በትክክል እስካን መደረጉን መግባቱን አለመጨማደዱን ታረጋግጥልናለች ማለት ነው። ስለዚህ በሌላ ሂደቶች የተሰሩ ስራዎች የበለጠ ትክክለኛ መሆናቸውን ለማረጋገጥ ተጨማሪ ስራዎች እዚህ ይሰራሉ ማለት ነው። የመጨረሻው የስራ ሂደት ያለው እዚህ ጋር ነው። እዚህ ጋር ስራው መጠናቀቁን የምናረጋግጠው በዚህ አድሚኑ ላይ ነው ማለት ነው። ከዛ ደግሞ በተረፈ እያንዳንዱ ዩዘር ኢንዴክስ የሚያደርገውን ዩዘር ቬሪፋይ የሚያደርገውን ዩዘር ስካን የሚያደርገውን ዩዘር ቼክ ያደርጋል። ጆብ ሞኒተር ላይ ያሉ ስራዎችን በጠቅላላ ረኒንግ ላይ ያሉ ስራዎችን በጠቅላላ እዚ ጋር ቼክ ማድረግና ማረጋገጥ ነው ማለት ነው። እንደ ዲጂታል ስራችሁ ወረቀት የነበረውን ወደ ዲጂታል ሲስተም ትቀይሩታላችሁና ይሄ ማድረጉ ከወረቀት ወደ ዲጂታል መምጣቱ ለባንኩም ለደንበኛውም አጠቃላይ ደግሞ እንደ ሀገር ያለው ጠቀሜታ ምንድን ነው ብለሽ ታስበ ያለሽ? ያው ምንድ ነው ባንኩ እንግዲህ የደንበኛን ገንዘብ ብቻ ሳይሆን ዶክመንትንም ጭምር እንዴት በአግባቡ መያዝ እንደሚችልና እንዳለበትም አንዱ ማሳያው ነው ብዬ አስባለሁ ይሄ ማለት ነው። ስለዚህ አጠቃላይ ያለው የስራ ሂደት በጣም ጠቃሚ ነው። በጣም በአንድ ጊዜ ብዙ ነገር መስራት ይቻላል ማለት ነው። በዚህ ሁኔታ ውስጥ በባንኩ በዚህ የስራ ሂደት ውስጥ እኔ እንደ አንድ ግለሰብ የዚህ አካል በመሆኔ የዚህ ትራንስፎርሜሽን አካል በመሆኔ በጣም ደስተኛ ነኝ። የኢትዮጵያ ንግድ ባንክ ሊዲንግ ባንክ ነው። የኢትዮጵያ ንግድ ባንክ ቪዥንና ሚሽኑን ካየን ወል ክላስ ባንክ ወይም ዓለም አቀፍ ባንክ በአፍሪካም ደግሞ ተወዳዳሪና ተመራጭ ባንክ ለመሆን ራያን ግቦ ይሄድ ያለ ባንክ ነው። ኮመርሻል ባንክ ያው መሪ ባንክ እንደመሆኑ መጠን ይሄ ራዩ ሊሳካ የሚችለው አንደኛው ፒላር ዲጂታላይዜሽን ነው። በዚህ ሂደት ውስጥ ያለንን ዶኩመንት ማኑዋል ዶክመንቶቻችንን ይዘን መሄድ አንችልም። ምክንያቱም የማኑዋል ዶክመንቶቻችን ወጪያቸው ከባድ ነው፣ ከጊዜውም ጋር የሚሄዱ አይደለም። የሚወጡት ዶክመንቶች እያንዳንዳቸው ቦታ ይይዛሉ። እያንዳንዱ የሚገዛበት ስቴሽነሪ ኮስት አለው፣ ወጪ አለው። ስለዚህ አንደኛው ደግሞ ከዲጂታላይዜሽን ውጭ ያለውን የባንካችንን ስትራቴጂ ካየሁ ኮስት ሚኒማይዜሽን ነው። እነዚህ ነገሮች አሰናስሎ መሄድ የሚችለው ባንካችን የዶኩመንት ዲጂታላይዜሽንን ከተገበረ ነው። ለዚህ ነው እንግዲህ እነዚህን ራዮች ይዞ ኢዲአርኤምኤስ የሚባለውን ፕሮጀክት ጀምሮ እያየን እንደነበረው አሁን የደረሰበት ደረጃ ላይ ሊደርስ የቻለው። ይህም ፕሮጀክት ለመተግበር ባንካችን በሚሊዮን የሚቆጠር ብር ኢንቨስት አድርጓል። ለዚህ ምን ማለት ነው? ያ ለደንበኞች ዶክመንት የሰጠውን ዋጋ ነው የሚያሳየው። ባንካችን የደንበኞችን ገንዘብ ብቻ አይደለም፣ ባንካችን የደንበኞችንም ዶክመንት ከገንዘብ በላይ በጥንቃቄ እንደሚያስቀምጥ ነው የሚያሳየው። ስለዚህ የደንበኞችንም ዶክመንት በፊዚካል ወይ ማኑዋል በምንለውም በዲጂታላይዜሽንም በዚህ መንገድ እያደራጀ ይገኛል። ይሄ ደግሞ በሚሆንበት ጊዜ ደንበኞች ለተለያየ ጊዜ ለተለያየ ጉዳዮች ዶክመንት ፍለጋ ወደ ባንካችን ይመጣሉ። ለምሳሌ የሕግ ጥያቄ ሲነሳባቸው፣ የተለያየ ጉዳዮች ክርክር በሚነሳባቸው፣ የተለያዩ ሂሳቦችን ለማስታረቅ ጥያቄዎች በሚመጡበት ጊዜ በቀላሉ ይሄንን አካውንት በማስገባት እነዚህን ዶክመንቶች በፍጥነት ልክ ገንዘብ እንደሚያቀርቡ በፍጥነት ለደንበኞች ያቀርባል ማለት ነው። ስለዚህ ጥቅሙ በጣም በጣም ቀላል አይደለም ማለት ነው። ይሄም ባንካችን ሁሌም ደንበኞችን አንደኛ አድርጎ እንደሚሄድ ለደንበኞች የሚሰጠውን ዋጋም ለደንበኞች ያለውን አጠቃላይ ሂደት ነው የሚያሳየው። የኢትዮጵያ ንግድ ባንክ ላለፉት ሰማንያ ዓመታት ከወረቀት ወይም ከማንዋል ስራዎች ወደ ዲጂታል የሄደበትን ሂደት ስንከታተል ቆይተናል። የኢትዮጵያ ንግድ ባንክ ሁሌም እንደምንል ፈርቀላጅ ሆኖ ከማኑዋል ወደ ዲጂታል የሄደበትን ሂደት ሌሎችንም ያስተምራል ብለን እናምናለን። በዚህ ሂደት ላይ ሠራተኞቹና አመራሮቹም ያደረጉልንን አቀባበል በማመስገን የዛሬ ዝግጅታችንን በዚህ እንቋጫለን። ቀጣይ ሳምንት በሌላ ዝግጅት እንመለሳለን። እስከዛው መልካም ጊዜ